ስራ ነው። ቤተሰቦቻችንም እናትና አባቴ በህይወት አሉ፣ አሁንም አሉ። ወንደውኛል አሳድገውኛል። ማንነቷ የሚለየው በሦስት ወር ተረግዞ የተወለደ በሴራ ትወና የዳበረ ፈጣሪዎቹ አላማና ግቡን የሚያውቁት ተደራሲው ህዝብን ለቁጭት፣ ለሐዘን፣ ለቁጣ እንዲሁም ሁከት የሚጋብዝ በሴራ የተዘጋጀ አንድ ሐሰተኛ ፊልም ላይ የተገለጠ ማንነት ነው ብርቱካን በእሁድን በኢቢኤስ ከተላለፈው የፈጠራ ፊልም በፊትና በኋላ እውነተኛው ማንነቷ የተገለጠ ነው። ከፕሮግራሙ መተላለፍ በፊት ከቤተሰብ እስከ ትዳር በኑሮዋ ተገልጣለች። ከፕሮግራሙ መተላለፍ በኋላ ደግሞ በመሪር ጸጸቷ ይህ ነገር ትክክለኛ አይደለም፣ ትክክለኛ ነገር አይደለም። እውነታው ምንድነው? ለትወና ብለው ወስደው ነው ይህን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው፣ እንጂ ሙሉ እናት አባት አለኝ፣ ወንድም አለኝ፣ አክስት አጎት አለኝ። ቤተሰቦች በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ ልብ ኬዝ ታማሚ ነኝ፣ አዎ ታማሚ ነኝ። የሌላ ሌላ ነገር ግን የለም ብዬ እዚህ ጋር

አጋጣሚ አባቴም ወደ መንት ነው ያለ እየተሰደደው፣ እናቴ በህይወት ያረፈችው በወሊድ ምክንያት ነው። ነፍሰ ጡር ነበረች በሰዓቱ የ40 ቀን ነው እንደዚህ በወለደች በ40 ቀን ነው እና ምናምን ያወተችው እና የሆነ እንደወለደች ደም ስለፈሰሳት ነው ተብሎ ነው ያረፈችው። እዚያው ሆስፒታል አልወጣችም ነበር እና በዛው ላይ ነው የቀረችው። ያው የመጀመሪያ ልጅ ነው። ከዚያ በኋላ እናቴ ሰትሞት ምንድን ነው እኔ ሶስት አመት ከአስራ አምስት ቀን ነበረ፣ ከተወለድኩኝ ማለት ነው። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሌላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ እሷ ከቤታችን የስድስተኛ ልጅ ማለት ነው። ከእሷ በታች አንድ የአይቲ ከማሪያ አለች። እሷን የሚገልጽ አይደለም። ለምንድን ነው በምን ምክንያት ነው እንደዚህ አደረገች? እኔ የማውቀው እኔም እንደ ህዝቡ ነው ያየሁት ይማታ ነው እሱንም ተደውሎ እስኪ ግቢ ና፣ ዩቲዩብ እየተለቀጠ ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ነው የገባን። እንደ ህዝብ ነው ያየ ነው እያቆራረጥን ጨርሼ ሁላ አላየሁትም። ነገራ ግብታ ሰኞ ነው መየት የጀመርኩበት መስራት ራሱ አባቷ አቶ ተመስገን ከበደ ይባላል። እናታቸው ደግሞ እናቷ ደግሞ ወይዘሮ ምንትዋብ ታምና ትባላለች። ይህ ደግሞ አባቴ አቶ ሹመት በቃል ይባላል። እናቴ ደግሞ መካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ ባልሞት በህይወት አሉ። እናትና አባቴ በህይወት አሉ አሁንም አሉ ወልደውኛል፣ አሳድገውኛል። እውነታው አታው ምንድነው ለትወና ብለው ወስደው ነው ይሄን ነገር ያሰሩ። ስለዚህ ሙሉ ነገሩ ትወና ነው የተሰራው እንጂ ሙሉ እናት አባት አለኝ ወንድም አለኝ አክስት አጎት አለኝ ቤተሰቦች። በእንደዚህ አይነት ሁኔታ ነው የሚኖሩት። እኔ ደግሞ ባለ ትዳር ነኝ፣ የልጅ እናት ነኝ። አግብቼ ተድሬ ተኩዬ የወለድኩት ልጅ ነው እንጂ በገታ ምክንያት የወለድኩት ልጅ አይደለም። ስለዚህ እኔ የልብ ከዚህ ታማሚ ነኝ። አዎ ታማሚ ነኝ። እኔ ሌላ ነገር ግን የለም። ይሄ ይሄን ነገር የምጠይቀው ነኝ በሴትነቴ ነው በማንነቴ ሳልመርጠው በተሰጠኝ ሴትነቴ ሀቅ ነው የምጠይቃችሁ። ኢቤስ ላይ የአንዲት የእህታችን በጣም አሰጣጭ የሆነ ተሞክሮ ወይም የህይወት ታሪኳ ያለፈችበት ቻሌንጅ ቀርቧል። እንድትረዳ ወደ ህዝብ አመጣችኋት አይደለ? እስቲ እንደው ኤዲት አድርጋችሁ የቆራረጣችሁስ ሁሉ ገብቶ ቢሆንማ ኧረ፣ ጉድ ስንት ጉዳ አለ ማለት እኮ ነው።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 በገንዘብ ብቻ አይደለም፣ ብዙ እርዳታዎች ያስፈልጓታል። ድጋሜ አታፍኗት። ስለፈጠራቸው አምላክ ስለ ሴት ልጅ አምላክ ብላችሁ እንዲሆነን ሁለት ሁለት አካለ ስንኩል ማን ይቀበለናል? አልኳት። እንግዲህ ማንም ቢሆን እንደዚህ አደሚ እየፈሰሰ እንደዚህ ምድር ሁሉ ጨልሞብኝ ነገ ነገ ወዲያ የተሻለ ህይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩ። ሴት ልጅ በቃ መጨረሻው እንደዚህ ሲያመር እንደዚህ ሲሆን በጣም ከፋኝ። መቼ ነው የሴት ልጅ ጥቃት የሚቆም መቼ ነው ብዬ በገዛ ሀገሯ ኢትዮጵያ ላይ በሰላም ወጣ በሰላም መግባት የምትችል እኮ መቼ ነው እቺ ሀገር? እናት፣ ሚስት፣ እህት ተብላ በምድር ላይ እንቆ ሆና የተገኘች ፍጥረት በደስታ መኖር የምትጀምረው መቼ ነው? ህጉ ስለዚህ ነፍስ መቼ ነው መስራት የሚጀምረው? ለነገሩ ዋናው ደፋሪ መንግስት መሆኑን በግልጽ ተመለከትን። የዚችን ሴት በዚህ ደረጃ መቅረብ በጣም አበረታቶና እንደ ሰንደቅ ዓላማ አውለብልቦ ከማህበረሰቡ ነቅሎ ለማውጣት በቃኝ እንዲል ማህበረሰቡ መስራት ሲቻል፣ ነገር ግን የእንጀራ ልጆቹ ድርጊት እንዳይጋለጥበት የዚችን ሴት መጠይቅ ከሚዲያ ላይ ተንደርድሮ አስወረደ። ለስሙ ለስሙ እናቴ ህልም አየችልኝ ብሎ ሀገር የሚመራ መሪ ያለባት ሀገር ናት። ነገር ግን ለሴት ልጅ ግድም አይሰጠው ሴት ልጅ ተደፈረች፣ ህፃናት ከክብር አነሱ ሲባል ደፋሪዎች የሚሰጣቸው ፍርድ 10 ዓመት፣ 12 ዓመት፣ የኮሪደር ልማት ውሃ ማጠጫ ጎማ የሰረቀ 8 ዓመት፣ 6 ዓመት ሲፈረድበት አየ። ከዚህ በላይ ፍርደ ገምድልነት የለም። ከዚህ በላይ ለሰዎች መብት መረገጥ ምክንያት ልናገኝለት አንችልም። እንደ ማህበረሰብ ግን